ምን ምን ፈልገሽ ነው? ማነው አንቺን ጠራሽ? አንቺ ግን ያለ አግባብ ለምድጅታሰቃያት ቅድም በጥፊ የመታሸትሁን አግባብ ነው። አይመለከትሽ ብሩታ። እንዲሁም አሁን ሳስበው ያ ጥፊ ለአንቺ ነበር የሚገባሽ። እስኪ ሞክርኛ፣ አሁን ረታብጭ ሁ አንቺ የጠራሽ የለም፣ ውጭ ቆይ። ምን ለማድረግ እየሞከርሽ ነው? ይኸውልሽ ብንከባበር ጥሩ ነው። እሺ፣ ብዙ አትሳፈጭ። ሮማን፣ እግሬ ልሽ ግን ነይ ሮማን፣ እንውጣ። የእሷ እግር የማሸት ግዴታ የለብሽም። ለሊ እንደ ልፋቷና እንደ መልካምነቷ የባቡሬን እናት ወደ ቦታዋ መልሳታለች። ሰላሟን ካገኘች በኋላ ልብሷን ቀይራላት ብዙ ነገር ስታስተካክል ባቡሬ በጣም ደስ ብሎት ነበረ። እናቱንም በዛ መልኩ ሲያገኛት ይቅርታ እንኳን ስትለው ነበር። በስተመጨረሻም የዚህ ሁኔታ ሁሉ ደስታቸውን እየተካፈሉ ባለበት ሰዓት ላይ አባትየው ግን ሳያርፍ አይቀርም። በስተመጨረሻም ለባለቤቱና ወይንም ለባቡሬ እናት ይቅርታ ካደረገላት በኋላ የባቡሬ እናትም በነገሩ ተስማምተው ለካ ሁሉም ነገር እንዲቀላል ነው እያለች ባለችበት ሰዓት ላይ አባትየው ግን አንዴ በጠና ያመዋል። በዛ ሰዓት ለቅምጥልም እዛው አገር ቤት እንዳለች ሳይነገራት ወዲያው እንድትመጣ ተደርጋለች። ቅምጥል ምን ያህል እንደምትጎዳ አስቡት። እኔ ስለራኩት ነው። በዛ ላይ ምንም ሳልለው ወደዚህ አንተን ብዬ በፍቅር መጣሁኝ። አባቴ ግን ምን ላይ እንዳለ እንኳን አንዴም ሳላጣራ ሳላየ ወይ ሞተብኝ ብላ መከፋቷ ማይቀር ነገር ነው። በነገራችን ላይ አሁን ላይ ሌሊ ከባቡሬ ጋር ያላቸው ዝምድና በጣም እየተቀየረ መጥቷል። ለሊ ለባቡሬ ይሄን ሁሉ ነገር ስታስተካክልለት አንድም ነገር ከሱ ፈልጋ አይደለም። አደይ እና ለሊ አንድ ላይ ቁጭ ብለው በሚያወሩበት ሰዓት ላይ ጠይቀዋለች። ከባቡሬ ጋር ያላ ዝምድና በጣም እየተቀየረና ሁለቱ የሚያስቀና ደረጃ ላይ እንደደረሱ ከአዳይ ትሰማለች። ለሊ ግን ነገሮችን ለመሸፋፈን ትሞክርና ይሄ ኖርማል ነገር ነው፣ ከሱ ጋር ምንም አይነት ነገር የለንም። እናም አሁን ላይ ግን ነገሮች ሳይቀየሩ በፊት ጥሩ ነገር ማድረግ ይኖርባቸዋል ብላ አዳይ ትመክራታለች። ቤዛ በነገራችን ላይ ወደ ነዴፍ ቤት ውስጥ የምትገባበትን አንዳች ነገር እየፈለገች ነው። በዛም አለበዚህ እስካሁን ወደዛ ቤት ውስጥ የሚያስጠጋት የለም። እዛ ቤት ውስጥ ደግሞ ሮሚ አሁን ላይ ከሩታ ቀጥታ አሹን ታፈቅሪዋለሽ ወይ ብላ ጥያቄ ስታቀርብላት ሮሚ በሰዓቱ ግልጽ መሆን አልፈለገችም። በውስጧ ምን እንደሚሰማት እንኳን አታቅም። ለአሹ ግን የተለየ ስሜት እንዳላትም ጭምር በራሷ ታውቃለች። ለሩታ የመለሰችላት መልስ ግን አጥጋቢ አልነበረም። እሱን ማፍቀር ደረጃ ሳይሆን በሌላ በኩል ለሱ ክብር እንዳላት ስትነግራት፣ ሩታ ወዲያውኑ ይሄንን ነገር በመጠቀም ከዚህ በኋላ ታዲያ አንቺ በማያገባሽ መግባት የለብሽም። እሷ ራሷ እንደምትወደውና ነገር ግን የተለየ ነገር ሁለቱ መሀል ላይ ማየት እንደማትችል ሩታ ታስጠነቅቃታለች። ሮሚ ችግር ውስጥ ገባች። ታዲያ ከዚህ በኋላ ፈቅረዋለሁ ወይንም ወደዋለሁ ብላ መናገር አትችልም። አንድ የተናገረችውን ነገር ተናግራለችና ሌላኛዋ እንግዲህ ቤዛ እናቴናሞብኛል በሚል ደረጃ ገንዘብ እየፈለገች ነው። ታዲያ የሬፍ ፍቅረኛ ግን ከዛ በኋላ ልትጠቀምባት ትፈልጋለች። አንቺ ገንዘብ የምትፈልጊ ከሆነ ገንዘብ በቀላሉ ማግኘት እንደማትችል ታቂዋለሽ። ስለዚህ እኔ እና አንቺ አንድ ላይ ተቀምጠን መነጋገር ይኖርብናል። ያ ማለት እንግዲህ አሁንም ቢሆን ቤዛን ተንኮል ልታሰራት ትፈልጋለች ማለት ነው። ቤዛ ደግሞ እውነትም እናቷ አሞባት ከሆነ ያንን ተንኮል ከመስራት ወደ ኋላ እንደማትል ታሳየናለች። ሮሚና አሹ ከዚህ በኋላ ቅርርባቸውን በተለየ መልኩ ሊቀንሱት ይችላሉ። አሹ እዛ ቤት ውስጥ እንግዲህ ሮሚ ከመጣችለት በኋላ በጣም ደስተኛ ሆኗል። ወደ ውጭም እየወጣ የተለየ ተጨማሪ ስራ እንደሚሰራ ሁሉ ተናግረዋል። አሁን ላይ ከሮሚ ምን አይነት አቀራረብ ሊኖረው ይችላል? ባቡሬ ባቡሬ እንግዲህ በቅርብ ጊዜ ነው እናቱንም አባቱንም በሰላም አንድ ላይ ሊያደርጋቸው የቻለው። ወዲያው እንደዛ እንደሆነ ግን አባቱ በቅርብ ጊዜ እንደዚህ ይሆንበታል ብሎ አላሰበም። በስተመጨረሻም ግን ወደ አባቱ ቤት ሲሄድ እናትና አባቱ ከታረቁ በደቂቃዎች ውስጥ አባቱን አጥቷል። ይሄ ሙሉ ለሙሉ እርግጠኛ ባንሆንበትም ግን ለቅሶ አሁን ላይ ቅምጥል በጓደኛዋ ተነግሯት ወዲያውኑ ከሀገር ቤት ተመልሰው እንዲመጡ ተደርገዋል። ምንም እንኳን የአገር ቤቱ ነገር ቁጭት ባያገኝም ያው የለቅሶ ሁኔታ ነገሩን ቶሎ ብሎ ሳይነገራት ቅምጥልን ይዞ መውጣት ነው። ቅምጥል ከመጣሽ በኋላ ምን ሊያጋጥማት ይችላል? በዚህ ሁኔታ ላይ ያስቡት። እሷ ሳትናገር ነበር ፍቅሯን ብላ በንዴት ወደ አገር ቤት የሄደችው። ያው ከዛ በኋላ ግን ስትመለስ አባቷን ካጣችው እሷ በራሷ ጥፋት እንዳጣችውና እኔ ስላልተንከባከብኩት ነው በዚህ ደረጃ ሊሆን የቻለው ብላ ራሷን ልትወቅስ ትችላለች። ባቡሬማ አሁን ላይ ትክክለኛ እህቱ እንደሆነች ቅምጥላውቋል ሁለቱም ከአንድ አባትና ከአንድ እናት የተወለዱት። ስለዚህ ከዚህ በፊት የነበረውን ፍቅር እጥፍ ሊያደርግለት ይችላል። ያው ከመጥለም ሲነገራት አስቡት፣ ምን ሊሰማት እንደሚችል። ና ዴቭ እንግዲህ በግልጽ ለፊት እየተገናኙ እየተገናኙና ብዙ ጊዜ እያሳለፉ እንደሆነ ያሳያት ይገኛል። እናቱ የተለየ ቅሬታ ባይኖርባትም፣ ግን መሀላቸው ምን እንዳለ እንኳን አሁን ድረስ የምታቀው ነገር የለም ያው። ፍቅር ግን በጣም ተቃጥላለች። እዛ ቤት ውስጥ ይገባ ሰው እንዳለ ያናዳታል። ሮሚን በዛው ልክ ሮሚ እንድትበሳጭ ብዙ ነገር ማድረግ ትፈልጋለች። እዛ ቤት ውስጥ እንግዲህ እሷን አቃጥላት ከዛ ቤት ማስወጣትም ነውን ጭምር በዚህ ተንኮሏ፣ ግን ማንንም ሊወዳት አይችልም። ዴቭ ለምን የኔን አልወደደኝም ብላ እሷ ብትታገልም፣ ግን ዴቭ ሌላ አፍቃሪ እንዳለውን ጭምር ታውቃለች። የሷ ሁኔታ አያሳስባትም። አደይ ግን ለምን እሱን እንደቀረበችውና ዴቭም ለምን እሷን እንደወደዳት ብቻ ነው ግራም ይገባት። እንደምታውቁት አደይ እንግዲህ አገር ቤት ቢሆን ኖሮ አባቷ በጣም የተከበረ ሰውና ብዙ ሀብት ያለው ሰው ነው ስለዚህ ከነዴቭ ቤተሰቦች ጋር ተመጣጣኝ ነው። ነገር ግን የአገር ቤት እና የከተማ ጉዳይ ስለሆነ ሁለቱም በተለያየ መንገድ ነው የሚተያዩት። ዴቭም ቢሆን ይህን ነገር ማስተካከል እንደሚችል ተናግሯል። ለዛም ነው ቀደም ብሎ ስራዎችን እንዳለ ለእሱ አስተካክሉላት ወደ ቦታዋ ይመልሳትና ከዛ በኋላ ነው መጠየቅ የፈለገው። ምንም ያህል እንኳን አደይ አገር ቤት ያላትን ንብረት ሙሉ ለሙሉ ለቤተሰቦቿ ውርስ ቤት ሰጣት ኖሮ ይሄኔ ከዴቭ በላይ እሷ ግርማ ሞገስ ያላትና ባለ ሀብት ትሆን ነበረ። ሮሚና አሹ እንግዲህ ምንም ያህል እንኳን እንደ ወንድማማቾች ወይም እንደ እህትና እንደ ወንድም ቢተያዩም አሹ የተሰጠውን መስመር ማለፍ ስለማይፈልግ ነው እንጂ ምንም ያህል እንኳን እንደሚወዳትና ማግባት ካለበት እንዳንቺ አይነት ሴት ነው ማግባት የምፈልገው ብሎ ግልጹን ነግሯታል። ሮሚ በዚያ ሰዓት ዘምተዋን ነው እንጂ የያዘችው ሌላ የተለየ ምላሽ ለእሱ የሰጠችው ነገር አልነበረም። አሁን ላይ ግን በሌላ ሰው የሚፈቀር እንደሆነ ካወቀች በኋላ ያ ማለት አሁን ላይ ሩታ አሹን እንደምትወደው ወይንም እንደምታፈቅረው ምናልባት የምታውቅ ከሆነ ሮሚ እሷም ለእሱ ያላትን አስተሳሰብ እየቀየረች ምትመጣ ይሆናል። ነገር ግን አሁንም ቢሆን ሮሚን እየወቀሷት ያሉ ልጅ እንደነበራትና እንዳስወረደችው በዛ ሁኔታ ላይ ደካማ ጎኗ ይህንን መናገር ነው። ነገር ግን ልቧን በጣም እየሰበሯት ነው። ሮሚ ይህንን ሲነግሯት በጣም እያዘነች ነው። እስቲ ከናንተ ተመልካቾች የምትሳተፉበትን አንድ ጥያቄ እንጠይቃችሁ። ለናንተ አሪፍ ካፕል የምትሉት ከዚህ ድራማው ውስጥ ማንና ማን ነው? የመጀመሪያው ባቡሬ እና ለሊ፣ ሁለተኛው ዴቭና አደይ፣ ሌላኛው ደግሞ አሹና ሮሚ። አሹ እንደምታወቀው ከገጠር ከመጣ በኋላ ምንም የሚያውቀው ተንኮል የሚሆነ ምንም ነገር የለውም። ነገር ግን የተሰጠውን ስራ ብቻ በአግባቡ መስራት ነው። ያማ ለይህ ግን ሮሚ ከሌላ ሰው ጋር ሲያያት ወይንም ከዚህ በፊት እንደተፈጠረው ከዳይመንድ ጋር ሁላ ሲያያት በጣም ይበሳጫል፣ ይናደዳል። ከውስጡ ትክክለኛ ፍቅሩ ምን እንደሆነ እንኳን የሚያውቀው ነገር የለም። ለእሷ ግን ያለው አስተሳሰብ ሌላ ነው። የተሰጠው መስመር ወንድምና እህትነትም ብቻ ስለሆነ ከዛ መስመር ማለፍ አይፈልግም። ምንም ያህል እንኳን ቢወዳት ከልቡ ማውጣት አይፈልግም። ሮሚ ግን ከጊዜ በኋላ እየተቀየረች መጣለች። ትክክለኛና ቀጥተኛ ጥያቄ ስትጠየቅ፣ ታፈቅሪዋለሽ ወይ ሮሚ? በዛ ሰዓት ምትመልሰው አው ወይንም አይደለም ነው። ከሁለት አንዱ ትታግን። እሷ ጥያቄውን በጥያቄ መጠየቅ ነው የፈለገችው። ለምን ጠየቅሽኝ ሮሚ? ይህንን ስትል ታዲያ እንደምታፈቅረው ወይም እንደምትወደው ከውስጧ ይታይባታል። ያንን ግን በግልጽ ማሳየት አትፈልግም። ሌላኛው እንግዲህ ከዚህ በመቀጠል የነቅምጥል ጉዳይ ነው። ክምትል ምን ያህል አንድን ልጅ እንደምትወደውና እንደምታፈቅረው አይታችኋል። ለሱ ብላ አባቷን ጥላ አገር ቤት አብራው እንኳን ሄዳለች። አሁንም ቢሆን ግን እሷ እርግጠኛ አይደለችም። አብረው ይሆኑ አይሆኑ የሚታወቅ ነገር የለም። ከዚህ በኋላ ግን ጥሏት የሚሄድ ከሆነ በጣም ነው የምትጎዳው። ይህንንም አሁን ላይ የምታዩት ይሆናል በቅርቡ ሁለቱም አይፈርሱ ከሆነ ግን በጣም አሪፍ ጥንዶች ይሆናሉ ማለት ነው። ሌላው በዚህ ድራማ ላይ ያላችሁን አስተያየት ኮሜንት እየተሰጣችሁን ቀጣዩ ክፍል እንደተለቀቀ ለእናንተ ወዲያውኑ የምናደርስ ይሆናል። ለቻናሉ አብዛኞቻችሁ አዲስ ስለሆናችሁ ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ።